ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞው ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ሁመራ ገብተው ውይይት አካሄዱ። በወልቃይት ሁመራ ከተማ የማህበረሰብ ተወካዮች፣ የሃይማኖት አባቶች፣ የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ አረጋ ከበደ፣ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የዞኑ ጸጥታ ኃላፊ ሊቀመንበር ኮሎኔል ደመቀ ዘውዱ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የመሩት ውይይት ተካሂዷል። የውይይቱ ዓላማ ጦርነት እንዴት እናስቀር፣ ተፈናቃዮች እንዴት እንመልስ፣ የወልቃይ ጠገዴ ህዝብ ጥያቄ መፍቻ መንገዱ ጦርነት ወይስ ሰላማዊ መንገድ የሚል አንኳር ነጥብ የያዘ ውይይት ተደርጓል ተብሏል። በተሳታፊዎች በወልቃይ ጠገዴ ህዝብ ላይ ሲፈጸም የኖረው ግፍ፣ የጥያቄው መቋጫ መንገድ ለአማራና ለትግራይ ህዝብ ግንኙነት እንደሚጠቅም እየታየ ያለው የህወሀት የወረራ ዛቻ፣ የፕሪቶሪያ ስምምነት አለመፈጸም የመሳሰሉ ጉዳዮች ተነስቷል ተብሏል። አቶ ጌታቸው የሚነሳው ጥያቄ በውይይትና በህግ እንዲፈታ እንጂ በጦርነት ለመፍታት የሄድንበት መንገድ በግራም በቀኝም ብዙ ወጣት እንድናስጨርስ አድርጓል። አሁን ጦርነት የሚጠምቁት ከስህተታቸው ሳይማሩ ከኔ የተለዩት የህወሓት ኋላ ቀር ሰዎች እንጂ የትግራይ ህዝብ ወደ ጦርነት መግባት አይፈልግም ብለዋል ተብሏል። አቶ ጌታቸው አክለውም የወልቃይ ጠገደ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ተብሏል። ሰው ከመሬት በላይ ከፍ ብሎ መታየት አለበት ያሉት አቶ ጌታቸው የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባም ጠቁመዋል። የትግራይ ህዝብ አጀንዳ የሰላም አጀንዳ መሆኑንም አንስተዋል። የህወሀት መሪዎችና የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል። ሰላምን ለመፍጠርም ሁለቱን አካላት ለየብቻ መመልከት ጠቃሚ ነው ብለዋል። የማንነት ጥያቄ መኖሩን እናምናለን፣ ጥያቄው ግን በሕጋዊና በፍትሐዊ መንገድ መመለስ አለበት ነው ያሉት አቶ ጌታቸው ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብን ድምጽ መስማት ይገባልም ሲሉ እንደተናገሩ ተገልጿል። የወልቃይ ጠገዴ፣ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀም ጥያቄያችን ግልጽና ህጋዊ ነው፣ የጠየቅነውን በህጋዊ መንገድ እንጂ በጦርነት አይደለም። አሁንም ጥያቄያችን ከተፈታ ከትግራይ ህዝብ ጋር አብሮ የመኖር ችግር የለብንም። ድሮም ህወሓት ከተባለ ወራሪ ድርጅት ጋር እንጂ ከትግራይ ህዝብ ጋር ጠብ የለንም። እውነተኛው የትግራይ ህዝብ በቁማርተኛው ህወሓት ተጠርንፎ ስለተያዘ እንጂ የእኛን የማንነት ጥያቄ እንደሚረዳ ይገባናል። አሁንም ህዝባችንን በወረራ ለመያዝ የሚመጣ ካለ መከላከል ተፈጥሯዊ መብት ነው። ጥያቄያችን እውነተኛ ጥያቄ ስለሆነ የምንፈራው ውይይትና ሀሳብ የለም ብለዋል ተብሏል። ኮሎኔል ደመቀ አክለውም የወልቃይት ጠገዴ ህዝብ የዘመናት ጥያቄ በአግባቡ መፍታት እንደሚገባ አሳስበዋል። ጥያቄው ሕጋዊና ሀገራዊ መልስ ያሻዋል ብለው የተባለ ሲሆን የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው። ጥያቄው በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ጠቁመዋል እንዳሉ ከተሳታፊዎች የተገለጹት መረጃዎች ያሳያሉ። የወልቃይት ጸገዴ ሰቲቱ መራዞን ዋና አስተዳዳሪ እሸቱ ደምለው የህወሀት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ብለዋል። የህወሀት አካሄድ ማንንም አይጠቅምም ያሉት አቶ እሸተ የወልቃይት ጸገዴ ህዝብ የማንነትና ወሰን ጥያቄን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውንም ገልጸዋል። ከሰላም እንጂ ከጦርነት አትራፊ የሚሆን ባለመኖሩ ለሀገርና ለህዝብ የሚበጀውን ሰላማዊ አማራጭ መከተል ተገቢ ነው ብለን እናምናለን ብለዋል ተብሎ ተጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ አረጋ ከበደም የእኛም ፍላጎት ሰላም ከሚፈልግ ጋር ተባብረው ጉዳዩ በሰላማዊ መንገድ መፍታት ነው ብለዋል። የወልቃይ ጠገዴ ህዝብ ማንነት ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፍታት ይገባል ብለዋል አቶ አረጋ ከበደ። የወልቃይት ጸገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ብለዋል። ይህንን በደልም የሰው ልጅ ሁሉ ይረዳዋል ነው እያሉት። በዚህ ምክንያት የሚነሳውን የወሰና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አለመሆኑን አንስተዋል። በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ህጋዊ ቁብልነት ባለው መንገድ መፍታት እንደሚገባ አንስተዋል። ጉዳይን ከመሰረቱ ለመፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም መሆኑንም ገልጸዋል። የአማራ ክልል ህዝብና መንግስት በጉልበት የሚመጣበትን ኃይል እስካልመጣ ድረስ ሰላማዊ አማራጭን እንደሚጠቀም አስገንዘቧል ተብሏል። አጠቃላይ የውይይቱ ይዘት ጥያቄው ከጦርነት ይልቅ በሰላማዊ መንገድ እንዴት ይፈታ የሚል ነው ተብሏል። በሁሉም ክልሎች 125 የማንኪ ፖክስ የለይቶ ማከሚያ ማዕከላት ተደራጅተው ለአገልግሎት ዝግጁ ሆኑ። የማንኪ ፖክስ በሽታው በተከሰተባቸው ክልሎች የለይቶ ማከሚያ ማዕከላትን በማቋቋም ለታማሚዎች ሕክምና እየተሰጠ እንዲሁም በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ዝግጁ ማድረጉን የኢፌድሪ የጤና ሚኒስቴር አስታውቋል። በኢትዮጵያ የመጀመሪያው የማንኪፖክስ ታማሚ ከተገኘበት ጉንበስ 16 2017 ዓም ጀምሮ እስከ ሰኔ 15 ቀን 2017 ዓም ድረስ በአጠቃላይ ለ324 በበሽታው ለተጠረጠሩ ሰዎች የላቦራቶሪ ምርመራ የተደረገ ሲሆን 22ቱ በበሽታው መያዛቸው ተረጋግጧል ከነዚህም መሃል የአንድ ሕፃን ህይወት ሲያልፍ አስራ አምስቱ ከበሽታው ሙሉ በሙሉ አገግመው ከለይቶ ሕክምና ማዕከላት የወጡ ሲሆን የተቀሩት ስድስት ታማሚዎች በአማራና በኦሮሚያ ክልሎች በሚገኙ ለይቶ ማከሚያ ማዕከላት ውስጥ ሕክምናቸውን በመከታተል ላይ እንደሚገኙ የጤና ሚኒስቴር ባወጣው መግለጫ አስታውቋል። የማንኪ ፖክስ ወረርሽኝ ከተከሰተባቸው ሰባት ሀገራት በዓለም አቀፍ አየር ማረፊያዎች ለመጡ 179,228 መንገደኞች የማንኪ ፖክስ በሽታ ማጣራት የተደረገ ሲሆን በሁሉም የጎረቤት ሀገራት መግቢያና መውጫን ጨምሮ የየብስና አየር መንገድን በመጠቀም ወደ ኢትዮጵያ ለገቡ ከ6 ሚሊዮን በላይ መንገደኞች የማጣራት ስራ በማከናወን ሊከሰት የሚችለውን ድንበር ተሻጋሪ የበሽታውን ስርጭት ለመቀነስ መቻሉን ተገልጿል። ለበሽታው አጋላጭ ሁኔታዎች ተብለው ከተለዩት መንገዶች መካከል በቫይረሱ የተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኝነት እንደሚጠቀስ ሚኒስቴር መስሪያ ቤቱ የገለጸ ሲሆን ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት ጥንቃቄ እንዲያደርግ አሳስበዋል። ህብረተሰቡም ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ ጡንቻና ህመም፣ የእጢ ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የሕክምና እርዳታ ማግኘት እንዳለበትም ተገልጿል። እንደ ኤሮፓውያን አቆጣጠር በ2024 ከዓለም አቀፍ ሽብርተኝነት ጋር በተያያዘ ከሞቱት ሰዎች መካከል 51 በመቶ በአፍሪካ የሳህል ቀጠና መሆናቸው ተገለጸ። በቀጠናው ከሽብር ጥቃት ጋር ተያይዞ የሟቾች ቁጥር እንደ አውሮፓውያን አቆጣጠር በ2023 ከነበረው 48 በመቶ በእጅጉ የጨመረ መሆኑ ነው የተገለጸው። እንዳለም አቀፉ የሽብርተኝነት መረጃ ጠቋሚ ሪፖርት መሰረት እንደ አውሮፓና አቆጣጣር በ2024 አቀፍ ደረጃ ከተፈጸሙ የሽብር ጥቃቶች 19 በመቶ ያህሉ በአፍሪካ የሳህል ቀጠና የተፈጸሙ መሆኑን አመላክቷል። ኪናፋሶ በቀጠናው በጣም የተጎዳች ሀገር ሆና መቆየቷ የጠቆመው መረጃ ከመቶ በላይ ዜጎቿ በሽብር ጥቃት ህይወታቸው አጥተዋል። ባለፈው አመት ታጣቂዎች መኖሪያ መንደሮችን፣ ወታደራዊ ሰፈሮችን እና ህዝብ መሰብሰቢያ ቦታዎችን ኢላማ አድርገው በፈጸሙት የሽብር ጥቃቶች ከ400 በላይ ሰዎች የሞቱባት ኒጀር ሌላኛው በስፋት የሽብር ጥቃት የተፈጸመባት ሀገር ሆናለች። በተመሳሳይ በናይጀሪያ ባለፈው አመት በዮብ ግዛት ማፋ መንደር በተፈጸመ ጥቃት ከ100 እስከ 150 የሚደርሱ ሰዎች መሞታቸው እና ሌሎች በርካታ ሰዎች መቁሰላቸው ተዘግበዋል። በማሊ ዋና ከተማ ባማኮ ደቡባዊ ክፍል በሚገኘው ትምህርት ቤት ላይ በደረሰ አሰቃቂ ጥቃትም ስልሳ ወታደሮች መሞታቸው ይታወሳል። እንደ የተባበሩት መንግስታት ድርጅት ዘገባ እንደ ኢሮፓያን አቆጣጠር በ2025 የአሸባሪዎች ጥቃት ያለማቋረጥ የቀጠሉ ሲሆን የሟቾች ቁጥርም እየጨመረ መሆኑን መረጃው ያመላክታል። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ ተስማሙ። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ መስማማታቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ከ24 ሰዓት በኋላ ተግባራዊ በሚሆነው ስምምነት በሁለቱ ሀገራት መካከል ላለፉት 12 ቀናት ሲካሄድ የቆየው ጦርነት በይፋ ያበቃል ብለዋል። በዚህም ምክንያት የእስራኤል መንግስት በዶናልድ ትራምፕ የቀረበውን የተኩስ አቁም ሐሳብ መቀበሉን ገልጸዋል። ዛሬ ማለዳ ላይ ባወጣው መግለጫ እስራኤል የተኩስ አቁም ስምምነቱ ከተጣሰ ጠንካራ ምላሽ ትሰጣለች ብለዋል። የእስራኤል መንግስት በኢራን ላይ ያደረሰው ጥቃት አላማውን ማሳካቱን በመግለጽ የተኩስ አቁም ሐሳቡን ተቀብያለው ብለዋል። እስራኤል አክላም ኢራን በኒውክለር ጦር መሳሪያ እና በባላስቲክ ሚሳይሎች የደቀነችውን ሁለት ፈጣን የህልውና ስጋት አስወግጃለው ብላለች። በተጨማሪም እስራኤል በወታደራዊ አመራር ላይ ከፍተኛ ጉዳት ደርሰዋል፣ እንዲሁም በርካታ የኢራን መንግስት ኢላማዎችን አውድም ያለው ብላለች። የእስራኤል መንግስት መግለጫ በመቀጠል የእስራኤል ኃይሎች በመጨረሻው ቀን በወሰዱት እርምጃ በቴህራን ማዕከላዊ ክፍል በሚገኝ የመንግስት ኢላማዎችን በመቶዎች የሚቆጠሩ የባሲጃ አባላትን ማስወገዳቸውን ገልጸዋል። የባሲጅ ታጣቂዎች የኢራን መንግስት ተቃውሞውን ለማፈን የሚጠቀሙባቸው ሚሊሻዎች ናቸው። መግለጫው አክሎም በዚህ ጥቃት ሌላ ከፍተኛ የኒውክሌር ሳይንቲስትን ተገድሏል ብሏል። እስራኤል ፕሬዚዳንት ትራምፕ እና አሜሪካን በመከላከያ ላደረጉት ድጋፍና የኢራንን የኒውክሌር ስጋት ለማስወገድ ላሳዩት ተሳትፎ ምስጋና አቅርበዋል ሲል መግለጫው ገልጸዋል። የኮሎምቢያ ጦር 57 ወታደሮቹ በኮኬይን ምርት በሚታወቀው አካባቢ በሲቪሎች መታገታቸው አስታወቀ። በደቡብ ምዕራብ ተራራማ አካባቢ ከ50 በላይ ወታደሮች በሲቪሎች መያዛቸው የኮሎምቢያ ጦር አስታውቋል። ቅዳሜ ዕለት በኤል ታምቦ ውስጥ በተደረገ ኦፕሬሽን የወታደሮቹ ቡድን በቁጥጥር ስር የዋለው ሚካይ ካኔን ተብሎ በሚጠራው አካባቢ ሲሆን የኮኬይን ምርት ቁልፍ ቀጠናና በሀገሪቱ የጸጥታ ችግር ባለበት ስፍራ መሆኑ ታውቋል እሁድ ዕለት ሌላ የወታደር ቡድን እዚያው ክልል ወደምትገኘው ኤል ፕላቴዶ ከተማ ሲያመሩ ቢያንስ በ200 ነዋሪዎች ተከበዋል ሁለቱም አፈናዎች በድምሩ አራት መኮንኖችና 57 ፕሮፌሽናል ወታደሮች መታገታቸው ጦሩ አስታውቋል በደቡብ ምዕራብ ወታደራዊ እንቅስቃሴዎችን የሚመራው ጄኔራል ፌዴሪኮ አልቤርቶ ሜጃ ማህበረሰቡን ሰርገው የገቡ አማጽያን ጠለፋ መሆኑን በቪዲዮ ላይ አክለዋል የኮሎምቢያ ጦር በክልሉ ውስጥ ያሉ ሲቪሎች በ2016 ከመንግስት ጋር የሰላም ስምምነት አካል ለመሆን ፍቃደኛ ያልሆነው የኮሎምቢያዊ ቤታዊ ጦር ኃይሎች ዋና ተቃዋሚ ቡድን ከማዕከላዊ ጀነራል ስታፍ ትእዛዝ እንደሚቀበሉ አረጋግጧል። የተከበራቸው የሶሌዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ፣ በሌሎች መረጃዎች እስክንመለስ እንደተለመደው የሶሌዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ እና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለናንተ፣ ሰላም ለኢትዮጵያ።